ዶሲ፣ በአዲስ ቪዲዮ መጥቻለሁ ማለት ነው። ኪራና ጽናት አሁንም ጸባቸው ቀጥሏል። አሁንም ደግሞ ጥያቄውን አላቆመም። መልሶ መላልሶ ይጠይቃታል። ለምንድን ነው ከእኔ ምትሪቅኝ? ለምንድን ነው ግን ያለውን ነገር ማትናግርኝ? አንችኮ ክፍ ሰው አይደለሽም። አንችኮ መጥፎ ሰው አይደለሽም እኮ ግን እኮ የሆነ ነገር የተፈጠረ ነገር አለ ለምንድነው ማት ነግርኝ እያለ በጥያቄ ያጣድፋታል ማለት ነው። ጽናትም ደግሞ በጣም ስለምትወደው ስለምታፈቅረው እሱ በተኛበት ሶፋ ላይ አጠገቡ ላይ መታ ታኝታለች። ተነስቶ ሲያየት ጽናት ናት። አንቺ እኮ ጥሩ ሰውነሽ እኮ ክፉ እኮ አይደለሽም፣ ግን ለምንድነው የምትቀያየርብኝ እያለ ኪራ መልሶ መላልሶ ይናገራል። ለእሱም ጥያቄ ሆኖበታል ማለት ነው። ሰላም ሰላም ውድ የሀገሬ ልጆች እያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላክ ይጠብቃችሁ። አገራችንን እግዚአብሔር አምላክ ሰላም ያደርግልን። የጽናት ድራማ እንደኔ ሲሰንባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። የምር አሁን ላይ እኔ ኪራም ጽናትም እያሳዘኑኝ ነው። ጽናትም ደግሞ ያለውን ሚስጥር አምቃ ይዛለች። የተነፈሰችው ለማን ነው ለምሮ ብቻ ነው ለማንም አልተነፈሰችም ይሄንን ሚስጥር እኮ ብትነፍስ ይመስለኛል ኪራ እውነቴን ነው ምላችሁ መቼም ሊተዋትም አይችልም ምክንያቱም ልቤን ሰባብረዋለች በጣም አስከፍታኛለች በጣም በቃ በጣም በጣም በጣም እንደተጎዳ ነው ቀጥታ ለጓደኛ እና ያለውን ነገር ቀጥታ ለናሆሜ ለጓደኛው ግልጽ አርጎ ይነግረዋል እኔ እኮ በጣም ነው ማፈቅራት በጣም ጎድታኛለች በጣም ልቤን ሰባብራለች ከአሁን በኋላ ሴት የሚባል እኔ ከጽናት ውጪ በፍጹም አላምንም፣ እያለ በጣም ራሱን እየወቀሰ ይገኛል። ከዛ ናሆሜ ደግሞ የተፈጠረውን ነገር አታውቅምና፣ ተረጋጋ፣ የሆነ ነገር ቢኖር ነው እንጂ፣ ጽናትም እኮ ትወድሃለች፣ በጣም ትልቅ ቦታ ነው የምትሰጥክ፣ እያለ ናሆሜ ኪራን ያስረዳዋል ማለት ነው። ኪራም ያለውን ነገር ብትነግረኝ እኮ እኔ ከእሷ ጋር ለመጋፈጥ እኮ ዝግጁ ነኝ ይላል። አሁን ላይም ማለት ነው አሁን ላይም ጥያቄ ሆነበታል በነገራችን ላይ እንዴት ልትቀየርብኝ ቻለች፣ እንዴት እንደዚህ ልትሆንብኝ ቻለች ይላል። ሲቀጥል ደግሞ ምሩ ለናሆሜ ፍቅሯን ገልጻለታለች። እዛ ደግሞ ፈታ ሊሉ የናሆሜ ቤት ሄደው ነበረ። አንድ ላይ ሰብሰብ ብለው በጣም ደስ ነው የሚሉት። ናሆሜና ምሩ ከስንት ጊዜ በኋላ የምር ከስንት ጊዜ በኋላ ፍቅራቸውን ተገላለጹ። ናሆሜ ከዚህ በፊትም እንደሚያፈቅራት ነግሯታል። ነገር ግን እውነት እንደምታፈቅረው ዛሬ ነው የገለጸችለት። የገለጸችበትም ምክንያት እኔ አሁን ላይ ብኖርስ መች ይጠቅማለሁ? ኑሬም እኮ አልጠቅምም። የማፈቅረውን ሰው ማላገኝ ከሆነ ከዚህ ሁሉ ሞት ይሻለኛል አለ ናሆሜ። ሲል በፍጹም እንዲህ ማለት የለብህም፣ እኔ እኮ አንተ እንድትጎዳ አልፈልግም አለች ምሩ። እኔማ እንድጎዳ ማትፈልግ ይኮን ለምንድነው ፍቅሬን የማትቀበዩ? አለ በጣም ተበሳጭቶ ተናዶ ነበረ። ተነስቶ ሊሄድ ስል ምሩ ምን አለች? እኔ እኮ አንተ እንዳትጎዳብኝ ብኝ ብዬ እንጂ እኔም እኮ አፈቅርሃለሁ ስትል፣ የምርሽን ነው እውነትሽን ነው ብሎ ናሆሜ ተነስቶ ጥምጥም አይልም። በጣም ነው ደስ ያለኝ የምር ከዛ ኪራ የእነሱን ፍቅር በማየት ትንሽ ቅናት እንደ ቅናት አይነት እንደ ቅናት አይነት እየተሰማው ይገኛል። ምክንያቱም የሚወዳት ጽናት ያው እንደዚህ ስትቀየርበት እሱ የተቀየረችበት ምክንያት የራሷ ምክንያት ስላላት ነው። የራሷ ምክንያት እንዳላት ሁላችንም እናውቀዋለን። አሁን ላይ ኪራ ምንም ሊረዳትም አልቻለም ግን ሄዶ ሄዶ ይሄንን እውነቱን በሚያውቅበት ሰዓት እውነት ምን ያህል ጽናት መልካም ሰው እንደሆነች ምን ያህል ከራሷ ደስታ ይልቅ ለሰዎች ትልቅ ደስታ እንደምትሰጥ ይገነዘባል ወይም ደግሞ ያስባል ብዬ አስባለሁ ማለት ነው። ስለዚህ አሁን ላይ ጽናት እንደዚህ እየተቀያየረች ያለችበት ምክንያት ምን እንደሆነ አልተረዳትም። እውነቱን ሲያግን ከዚህ የበለጠ ይወዳታል፣ ሊያፈቅራታል ብዬ ተስፋ አደርጋለሁ ማለት ነው። እና የምራ ሁሌ በጣም ነው ያሳዘኑኝ። ፅናት ራሱ ውይ እንደው ምክንያት ፈጥሬ ባቅፈው ምክንያት ፈጥሬ ብቀርበው ትላለች። ትቀርበውና ደግሞ ትቀያየርበታለች። እሷ የራሷ ምክንያት ስላላት ነው የምትርቀው። ኪራ ደግሞ ይሄንን ምክንያት ስለማያቅ ደግሞ ደጋግሞ በቃ ሰበረችኝ፣ አስከፋችኝ፣ በቃ ሴት ሚባል አላምንም ይላል። በሱ ላይም አይፈረድም። የውነት እንደዛ በቃ ፍቅራቸው የሌለ እውነት ደስ የሚል ፍቅር ነበረ። በጣም ደስ በቃ ምርጥ ፍቅር ጀምረው ነበረ። በማህሌ ነገር ተከሰተ። ያም ይህም ሆነ። ያው በናሆሜ ዝግጅታ ናሆሜ ደግሞ ምሩ እንደምታፈቅረው ስትነግረው ሁሉም ሰብሰብ ብለው ሄደዋል ማለት ነው። በጣም ደስ ይላሉ። በጣም በቃ የሌለ ድምቅ ያለ እና ምን ልበላችሁ በጣም በቃ ድምቅን ያለው ማለት ነው። ምሩ አፈቅርሃለሁ ብላ ፍቅሯን ገለጸች ማለት ነው። ጽናት በቃ ሁሉም ሰብሰብ ብለው ነው የሄዱት። ናሆሜ ቤት ጀስት ፈታ እያሉ ነበረ። ነገር ግን እንደ ቅናት አይነት ስሜት እየተሰማው ነበር ማለት ነው። ኪራ ትንሽ ከፍቶታል። ምክንያቱም ካጠገቡ ጽናትዬ ስለራቀች ማለት ነው። አሁንም ተስፋ አደርጋለሁ። ኪራ እስካሁን ድረስ ተስፋ አልቆረጠም፣ አሁንም ከመናገር ጥያቄውንም ከመጠየቅ። አሁን ላይ መቼ በቃ እኔ እንጃ አላቅም። ነገር ግን እሷ ብትርቅም እሱ ግን ሊርቃት አልፈለገም። እየሄደም እየመጣም ይጠይቃታል። አንዴ ከችል ላይ አንዴ የሚገርም ነገር እዛ እጅግ ዝግጅት ናሆሜ ቤት በተደረገበት ቦታ ሁላ ራሱ በቃ እያነሳ ሲያወራ ምን ስሜን አንስታ አታውራም፣ እንዲህ ለምንድን ነው የምትነካኝ ስትለው አዎ አንችነሽ ይላታል ማለት ነው። በጣም ተቃጥሎ በጣም ከፍቶ ስለነበረ ጽናትን ማጣት በነገራችን ላይ አይፈልግም። እንዲሁም ጽናትም ኪራን ማጣት አትፈልግም። የተፈጠረው ነገር ነው። እሷንም አሁን ለጊዜው እንዲከፋትም እንድታዘን እውነት አሁን ላይ በጣም ተጨንቃለች፣ በጣም ግራ ተጋብታለች። ውስጧና ልቧ እያወቀ አስባችታል ለሌላ ሰው አሳልፎ መስጠት። ነገር ግን ይሄ ነገር ዞሮ ዞሮ እውነቱ ሲወጣ ኪራ የፈለገ ነገር ቢፈጠር መቼም መቼም አይተዋትም ጽናትን። የምሬ ነው ምላቸው አሁን ላይ በጣም ከፍቶታል፣ በጣም እየተበሳጨ ነው። በትንሹም በትልቁም ከጽናት ጋር መጣላት ይፈልጋል። ደግሞ የአያትና አንቺ ኮ ጥሩ ሰው ኮነሽ፣ አንቺ ኮ መልካም ሰው ነሽ፣ አንቺ ኮ ክፉ አደለሽም፣ ግን የሆነ የተፈጠረ ነገር አለ። ግን በምድር ማት ነግሪኝ ይላታል ማለት ነው ኪራ በተኛበት ነበር መታ የተኛችው፣ እና በቃ ጥያቄ ነው የሆነበት። ጥያቄ ጥያቄ በጣም ሆኖበታል አሁን ላይ ኪራ ማለት ነው። ግልጽ አድርጋ ለምድማት ነግረኝ፣ የተፈጠረውን ነገር እኮበት ነግረኝ፣ እኔ የትኛውንም ነገር ከእሷ ጋር ለመወጣት ዝግጁ ነኝ እያለ ነው ማለት ነው። እና በጣም ከባድ ነው። አንዳንዴ በጣም እየተፋቀራችሁ እየተዋደዳችሁ በመሀል የሆነ ነገር ሲፈጠር ከባድ ነው ማለት ነው። ዞሮ ዞሮ ጽናት እና ኪራ አንድ እንደሚሆኑ ተስፋ አደርጋለሁ። አሁን ላይ ደግሞ ሄኖክ የሚባለው ጽናትን ቀረብ ቀረብ እያለ ነው። በጣም አለደ። በባለፈውም እንደዚህ አይነት ስህተት ክችል ላይ በቃ ሊስማት በግድ ሲቀርባት ገፍትራውን የወረወረችው ማለት ነው። አሁን ደግሞ ከእንትና ጋር ጸብ ጀምሯል ማለት ነው፣ ከሀሴት ጋር ሀሴትና ኪራ እንዲጋቡ የወሰነው ማን ነው? የኪራ አባት ነው። ይህንን ሚስጥር ሐሴትም የምታውቅ አይመስለኝም ማለት ነው። ነገር ግን ከሄኖክ ጋር ከዚህ በፊት የፍቅር ግንኙነት ነበራቸው። ሄኖክ ደግሞ የኪራ ጓደኛ ነው። በመጣበት ሰዓት እንደ ድንገት አገኛት እና እኔ ሁለት ዓመት ይህናል በፍቅርሽ ተሰቃይቼ አሁንም እንደዛ ነው እንደምታየኝ ምናምን ሲላት አንተ እኮ ሰው አይደለህም ከእኔም አልፋ አባቴን በአንተ አፍ የአባቴ ስም ተጠርቶ አባቴ ተዋርዷል በአንተ ምክንያት አለችው፣ ማለት ነው። ምንም ብሆን እኔ የአባቴ ልጅ ነኝ፣ ብቀጥንም ብቀጥንም አልፈራህም አለችው፣ ማለት ነው። ከዛ በኋላ ተናዳ መጀመሪያ ትውስተሆን አሰበችና እና በጥፊ ያለችው ማለት ነው። ሄኖክ ሄኖክን ማለት ነው። ከዛ እሰራልሻለሁ አላት ማለት ነው። በእነሱ መካከልም አሁን ትንሽ ጸብ ተፈጥሯል። ከዚህ በፊት ያው የፍቅር ግንኙነት እንዳላቸው ያለውን ነገር ለኪራ ነግራ ነበር ሀሴት ማለት ነው። ግን ይሄኛው ሄኖክ መሆኑን ኪራ አያውቅም ማለት ነው። እና ያለው ነገር እያንዳንዱ ነገር በግልጽ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ሄኖክ ደግሞ እንደውም አልፋታሽም እያለ ከሀሴት ስርስርም ይሮጣል ከጽናት ትርስርም እየሮጠ ነው። ጽናት ደግሞ በፍጹም አታስጠጋው በፍጹም ገፍትራን ወረወረች። ባለፈው ክችል ላይ ሲመጣ ማለት ነው። እና ልጁ ራሱን እንጃ እንዴት እንደሚያደርገው ማለት ነው። ጠጋ ጠጋ ያበዛል። ስለዚህ በጥፊ ደረገመችው፣ ሀሴት ለምን የልጁን ባህሪ ሀሴት ስለምታቅ፣ በጥፊ ስደረግመው ጽናት ደነገጠች። ከውጭ ወደ ቤት እየገባች ነበረ እንዲህ ምን ተፈጥሮ ነው ምንድን ነው ስትል በጥፍ ያለችው ምናድር ግን ማርጋ ሐሴት ሄደች። ሄኖክም ደግሞ ለሀጥ ብሎ ወጣና በሩን በጽናት ላይ ዘጋ ማለት ነው። ጽናትም ወደ ውስጥ እየሮጠች ገባች እየተደናገረች ደንግጣ ማለት ነው። እና ደንግጣ ውስጥ ከገባች በኋላ በስተ መጨረሻም ጓደኛዋ ደወለችላት። ሁሉም ሰብሰብ እና እንዳልኳችሁ ሁሉም ሰብሰብ ብለው ናሆሜ በቤቱ ዝግጅት አዘጋጅቶ ነበረ እና ፈታ ሊሉ እዛ ቢሄዱበትም በቃ ኪራ ጽናትን ዝም ብሎ ይነካታል። ዝም ብሎ ይነካታል። ለምን ያለውን ነገር ግልጽ ስላላደረገችለት ለእሱም ጥያቄ ነው የሆነበት ማለት ነው። በቃ ልክ እንደዋሸችው አይነት አፈቅርሃለሁ፣ ወድሃለሁ ያለችው ነገር ሁሉ ውሸት ነው የሚመስለው አሁን ላይ ኪራ ማለት ነው። እና በጣም ከባድ ነው። ዞሮ ዞሮ እያንዳንዱ ነገር ግልጽ እንደሚወጣ ተስፋ አደርጋለሁ። የሄኖክና የሐሴት ነገርም ደግሞ ይጣራል ማለት ነው። ሁለቱም እስኪ የፍቅር ግንኙነት ይቀጥላሉ ወይስ ደግሞ ሐሴትና ኪራ ነው የሚጋቡት? እሱን እሱን እያንዳንዱ ነገር በግልጽ የምናየው ይሆናል ወደፊት ማለት ነው። እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ሐሴትና ኪራ እንዴት ነው? ይቀጥላሉ እስኪ ሀሴታችሁን በኮሜንት አስቀምጡ። እኔ ግን እንደማስበው ሀሴትና ኪራ አሁን ላይ እየተቀራረቡ ነው። ነገር ግን ያለው ነገር ሚስጥሩ የሚወጣ ከሆነ ኪራ ከጽናት ጋር ነው የሚቀጥለው። አሁን ላይ ሚስጥሩ ስላልወጣ ነው። እናም ደግሞ ምናልባት ደግሞ የኪራ አባት ያሉትን ነገር ለመፈጸም ለኪራ ከተናገሩ ኪራ የቤተሰቦችን ምናልባት የቤተሰቦችን አይምሯቸውን ለመጠበቅ ያህል ሊያደርግ ይችላል። ነገር ግን እውነቱ ከወጣ ደግሞ ጽናትን መቼም እንደማይተዋት እርግጠኛ ነኝ ማለት ነው። ያው ድራማ ቢሆንም ለቤተሰቡ ሲል የቤተሰቡን አይምሮ ሊጠብቅ ሲል ሊፈጽም ይችላል ሊያደርግ ይችላል ማለት ነው። ግን ኪራ መቼም ጽናት ሊተዋት አይችልም። ምንም ነገር ቢፈጠር እኔ እጋፈጣለሁ ለምንድን ነው የማት ነግረኝ እያለ አሁን ላይም እስካሁን ድረስ እየጠየቃት ነው። ፍቅሩ እስካሁንም አልቀነሰም። ጽናትን በጣም ነው የምትወዱ፣ ምክንያት ፈጥሬ እንደው እንዴት ልቀፈው ሁላ ትላለች ማለት ነው እና አሁን ላይ ሀሳብ ሆኖባታል። እሷም ወዳ አይደለም ግድ ሆኖባት ነው ጽናትዬ፣ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ቆይታ ይሆንላቸው። ሀገር ልጆች በጣም ነው መወዳቸው፣ በጣም አከብራቸው።